ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀን ነኝ። ቀጣይ ወራት ስራዎችን በጥራትና በፍጥነት የምናከናውንባቸው ጊዜያት ናቸው ሲሉ ርዕሰ መስተዳደር አረጋ ከበደ ተናገሩም የአማራ ክልል ከፍተኛ መሪዎች በቀጣይ ወራት የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ ተወያይተዋል። በውይይቱ መልእክት ያስተላለፉት ርዕሰ መስተዳደር አረጋ ከበደ በዓመቱ የታቀዱ በርካታ ተግባራት መኖራቸውን ገልጸዋል። ተቋማትን ለሚቀጥለው ጊዜ የማዘጋጀትና የአስፈጻሚ አካላት ሪፎርም ማድረግ አንደኛው ስራ መሆኑን ያነሱት ርዕሰ መስተዳደሩ አስፈጻሚው አካል የሚመራበት የ25 ዓመታት እቅድ መታቀዱን ገልጸዋል። የ25 ዓመቱ እቅድ የረጅምና የመካከለኛ ጊዜ ትልኮችን ግልጽ ያደረገ መሆኑን ተናግረዋል። የአስፈጻሚ አካላት አደረጃጀት ምን መሆን መቻል አለበት የሚለው ጥናት መደረጉንም ገልጸዋል። የፍትህ አካላትን የሚያቀናጅ የክልሉን ህዝብ የፍትህ ጥማት ለማርካት የሚያስችል ሪፎርም እየተደረገ መሆኑንም ተናግረዋል። ህግን መነሻና መዳረሻ አድርገን ማንነታችንን ለማጽናት እየሰራ ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ባለፉት የነጻነት ዓመታት ከወሰንና ማንነት ጉዳይ አንጻር በተከናወኑ ተግባራት ላይ በሁመራ ከተማ የግምገማና የውይይት መድረክ ተካሂዷል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው ህግን መነሻና መዳረሻ በማድረግ የህዝቡን ማንነት በማጽናትና ወሰኑን በመጠበቅ በርካታ ተግባራት መከናወናቸውን ገልጸዋል የወልቃይት ጠገዴ የማንነት ጥያቄ የመላው አማራ ጉዳይ መሆኑንም ገልጸዋል ቀጠናው አጎራባች ሀገራትን የሚያዋስን መሆኑን ያነሱት አስተዳዳሪው የዜና አካባቢ ጥያቄ በአግባቡ ማስተናገድና ተገቢው መፍትሄ መስጠት ከኢትዮጵያ አልፎ ለምስራቅ አፍሪካ ሰላምን ለማምጣት የሚያስችል መሆኑን አመላክተዋል የማንነት አጀንዳችን የእውነትና የፍትህ ጥያቄ ነው ጥያቄው እንዴት ይፈታ ሲባልም ህግ የመፍትሄው አካል ይሆናል በመሆኑም ህግን ይዘንና ታሪክን አጣቅሰን እየታገልን ነው ብለዋል የወልቀ ጠገዴ የሰቲቱ ዞን ምክትል አስተዳዳሪና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ትግላችን ምክንያታዊና ሰብአዊ ነው ብለዋል። የነጻነትና የማንነት ጥያቄ እያንዳንዱ የሰው ልጅ ሊረዳው የሚችልና የሚገባ ፍትሀዊ ጥያቄ መሆኑን የተናገሩት በግምገማውና በውይይቱ ባለፉት ዓመታት ህዝብ ያገኛቸው ድሎች፣ የገጠሙት ተግዳሮቶችና ወደፊት ምን መሰራት አለበት የሚሉ ጥያቄዎች ዳር ለማድረስ ግብዓት አግኝተናል ነው ያሉት። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሠራሽ አስተውሎት ዜናዎቻችን የእስካሁኖቹ ነበሩ። ለሕብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን